እና እና ቀን በነገሮች በሙሉ ማለት የሆነ ነገር ራሱ ማሳወቅ አለባት ማሳወቅ አለባት። አንቺ አሁን እኮ አፎዛው ሁሉም እኮ አሰሪ አሁን እግዚአብሔርን ተበላሽቷል። እንደ በፊቱ አይደሉም። ሁሉም ተበላሽቷል። እግዚአብሔርን እነዚህ የገባነው አሁን እይመ

አልኩሽ እኮ በምላስ ልጆቹ እየነኩ ምን እያደረጉ ልጆቶን አስጠፉ። በቃ እያጓተዋ ልጅ ማወተዋል። እውነት እግዚአብሔር ያጽናት። ለእሷም ጥሩ ስራ ይስጣት። ጥሩ ነገር እዚህ ላይ መታ እንትን የምትልበትን ይስጣት። ሳሙዬም ሳሙዬም እኮ የሆነ ነገር የሆነ ነገር ነው ሰሙዬ የምትልከው እሷ አሁን ባለችበት ሁኔታ ባለው ነገር ላይ ነው እያደረገች ያለችው። አሁን ባለችበት ሁኔታ ምናምን ነው እንጂ ላይ የከፋ ነገር አይደለም። እኔ እኮ ነገራችሁ ብዬ ነው።

አረ፣ እኔ ምንም ማውራት አልፈልግም ኤደንዬ። እንዴ በሰላም መኖር ነው የምንፈልገው እኛ። እንዴ ሰላም ነው፣ ጭንቅላታችን ለምን ይበጠበጣል? ማንም በእንትን በሚለው ረ መተው ነው እንዴ። ኤደን ራሱ ነበረች ግጥሙ ግጥሙ ሲወራ ነበር። አሁን መጥፎ ነው እየተባለ ስለሆነ ተይው በቃ። በሱ ነው ጭቅጭቁ ነበር። ምን እንዳረጋ አይደው ነው ልጁ። አረ ብቻ አረ ብቻ የምን በቃ ጸጥ በሉ እባካችሁ። በቃ አልቋል፣ አልቋል። ማታ አለቀ፣ ተሰረዘ። ተውት በቃ ማራ አህ ለስ ፋይት ገጠመለት ነው። ትክክል አይደለም። እኔ ከታች ነው የነበር ከታች ሁኜ ነው የምሰማችሁ እኮ ሁሉ እንደኔ የሁሉም ኮ አሁን ኮ ከእናንተ በሃይሚ ስም ሆኖ በብሩክ ስም ስለሆነ ለራሱ አስቦ ነው ብለው ነው የሚሆን። የሰው ኮ ግን የሚያስብ ልብ ሆነ። ቴንክ ዩ ቴንክ ዩ የደንዬ የኔ ውድ ቴንክ ዩ። በቃ እንደዛ ነው ያሰበው እ ማንንም እንዳሰማው እኔ አልሰማም። ሲጀመር እነ መሻው እሷ መሻው እቋታል መሻው እቋታል። ልጁ እኮ አላወቃትም። እናንተ ላይ ነገራችኋት ማንነቷን ቢያሶን አላለም። በቃ ማገናዘብ ነው። አንድ አማርኛም በእንዴት እንደሚፈቱት ባለማወቅ ነው ባለማገናዘብ፣ ማገናዘብ ነው። መተው ነው ተውት፣ መተው መተውን ያህል ምንም ነገር የለም። እዚ ኤደን ይ ማዛ ማዛ ግን ሽታረገ ደስ የሚል ግጥም ነው የምትገጥመው። ማዝዬ ማዝዬ አንቺ ለኔ አንቺ ለኔ የሆነ ሰውን ቁጭ ብለሽ እኔን ወክለ ማለት እኮ እኔ አንቺ ተወክለሽልኝ ነው እንጂ ሆነሽልኝ አይደለም። አየሽ፣ ይሄ ነው አሁን ህዝቡን እያጣላ ያለው። እኔ ብሩክን ወክዬ ነው ያለው እንጂ ሆኜ አላለም። ወክዬ ነው ያለው። ልጁ መቼ ነው እሱ? ማታ ነው፣ ማታ ነው። ትላንትና አረገ ሄደ። ሁላ ጊፍት ሰጥተዋለች። ወላ ጊፍት የሰጡት ሁላ እኮ ነው ትክክል አይደለም እያሉ ሲያሽቀብጡ የነበረው ለመቶ ጊፍት ነው ታዲያ

ሲጀመር አያውቃቸውም እኮ አያውቃቸውም እኮ ልጁ አያውቃቸውም። ከታች አያውቃቸውም። ለነሱ እንትን እንዲያደርግላቸው ተነገራቸው ተነገረው ማለት ነው። ስለተነገረው ቢያውቅ ኑሮ አዎ፣ ቢያውቃቸው ኑሮ አዎ፣ መቼም ይስታሰባል፣ እንደዚያ ይሆናል። ግን እሱ አያውቃቸውም፣ ልጆቹን አያውቃቸውም አይደለም ልጆቹ ወንድ ልጅ ላይሚ ስለጋጠመ አይወጡም። ባለፈው ቡታጅራ ላይ አበባ ቀዩን ስሰጥ ልጆቹ እንዴት ሆኑ? ሲጀመር እኮ ማዝዬ እንት ገብቶ ሰብስክራይብ አስደረግልን። ተጫዋች ነው ተጫዋች ነው ልጁ ሲጀመር ተጫዋች ነው። ሰብስክራይብ አስደረግልን፣ ምክንያቱም ብዙ ሰዎችን ታውቃለህ ምናምን ተብሎ ነው ሰብስክራይብ እንዲያደርግ አስደርጓልም ሲጀመር ልጁ ሰብስክራይብ እኛ ሰብስክራይብ የሚያደርግላቸውን እና ወደ ሁለት መቶ እና ወደ ሁለት መቶ ሀምሳ ሌላውንም እንደዛ የሚያሳድግ ሰው ነው የምንፈልገው እንጂ ስለነሱ ክፉ ቢወራ እኛ ቁጭ ብለን እንሰማለን እንዴ ማዚ የእውነት ካወራ ልጁ እንሰማለን በናች ልጁን እኔ በቃ እኔ አገባዋለሁ አገናኙን ቴንኪዩ አገናኝሻለሁ ስልኩን ሰጥሻለሁ ታገቢዋለሽ ማንም ይፈልዳ ማንም እንትን ይበል ይሄን ነገር መኖሩን አልሰማሁም። ይሄን ግን እነሱን ነገር ሲያወጡ ልጁ ሰማ እንደ እንደ ጋዝት ላያስቀምጠው ጭራሽ ተጫቃጫቁ እንጂ ከእሱ ጋር ልጁ ሲጀመር የሚሰማ ሰው አደለም። የናዝሬት ልጅ ነው፣ ደንቆሮ ነው ልጁ ጭራሽ አይሰማሽም። ሲያሁን ጭንቀቱ ነው እንጂ ካለ ወለ ዝም ብሎ ነው የሚያወሩት። ጉዲ ደግሞ እንደዚህ ነበርን። በእግዚአብሔር እኔ ለራሴ ለሷ ጥሩ ሆነላት እንደዚህ ብሩኬን እንትን እያረጉ ነው እንጂ። ቶቼ ሰላም ናችሁ? እንዴት ናችሁ? ፋጥሙዬ እንዴት ናችሁ? ደህና ናችሁ? ሰላም ነው

እንድትመጡ እሱ ክብር ያለው ልጅ ነው። እንደው አንድ ቃል በል ልጅ ልጅ ያለው ነው ክብር ያለው ነው። ለማንኛውም በጣም ምርጥ ልጅ ያለው የተከበረ ነው። እና እነሱን ስለወደዱ ላለው ደግሞ ምን የሚያስገባችው? ስለዚህ ከአሁንም ይቀጥላል፣ ግጥሙ ይቀጥላል። እንግዲህ አበድ የሚበድ የታጠቀ የሚታጠቀ። እኔም ዛሬ አሁን ምሽት አለ ግጥም ለወንድም የሚያስገጥመው ስለዚህ እናገናዝብ። በእውነት ነው የምለው፣ ጨርሰን ደንቁሯን ነው። አንድ ነገር አገናዝ በመሆን አለበት። አዎ፣ ልጁንም አይቸዋለሁ። ልጁ ስላለው እሱን ደግሞ አላፈረም። ልጁን መልካቸውን ሁሉ ሁላ ያሳየ ልጁን መልክ ሁላ። አሁን አንዳንዱ ሰው ልጁን አያሳይም ወይም ደግሞ ራሱም ደሞ በቪዲዮው ጣለ ምንድን ነው ችግሩ? እኔ እንጃ። እኔ ማታና ተኝቼ ነበርና አሁን ጧት ሜሴጅ ታልኩ ፖሊስ ሰማ። እኔ በጣም ነው ያፈርኩት፣ በጣም ነው የነቀርኩት። ይሄድ አራ ያሳፍራል፣ ያሳፍራል፣ በጣም ነው የሚያሳፍረው። እና እንደ ጨርሰን ድንቁር እንሆናለን። እንደ በአላህ አንድ ሰው እኔ አሁን ለወንድሜ ማታ እንድትገጥምልህ ብየዋለሁ። በእውነት ነው የምልሽ፣ እኔን ባቅቶኝ ወጣሁኝ፣ ገብቼ ነበር ግጠምልኝ እያልኩ ግን አልቻልኩም አልቻልኩምና እትች ወጣሁ በቃ ሌላ ቀን ትገጥምልኛለ ብዬ ወጣሁኝ፣ ነው ከዛ በቃ እንደዚህ እንደዚህ ወክ እሱ እያነበበላን ነው ቡርኬ እያነበበላን ነው ብሎ ነው የተባለ ደግሞ ስላልቻልኩኝ ማለት ነው እኔ የእሱን ድምፅ ስንሰማ አልችልም ያልታሰበውን ነገርማ፣ ማለት እሱ ፈጣሪ ያጋጠመውን እ ማንም እኛ ጮክን ጮክን እኮ አይለያዩ ረ እንረጋጋ። እነሱ መስሏቸው ያ እሱ እንደዚህ አደረገ መስሏቸው፣ ግን ልጁ ደግሞ አያውቃቸውም። እነ መፈጠራቸው ያውቃቸው አሁን እናንተን ያስረዳቸው ኳስ ተጨዋች ነው ስራ አለው እባክህ ትንሽ ቆይና ፎሎ አስደርግልኝ ምናምን ብላ እኮ ለምን አሁን ነው ለምን አሁን ሰብስክራይብ የሚያደረገው ነገር የለም እኮ እውነት እን ት የተሰአዙሮ ለማያች ግን አዳምጡ። መጀመሪያ ለመልስ እኮ እራሱ ይቸኮላል። እኔ እኮ አዳምጡ ምለው ለዛ ነው። ግማሽ ግማሽ እያዳመጥን ነው ችግር ያመጣ። አዳምጡ፣ ዝም በሉ ምለው ለዛ ነው። ለምን እንጫጫለን? አንሰራ ለዛ ለተበሳጨው መጀመሪያ ማዲያመት ነው። በእውነት እንኳንም የለውም አመመኝና ነው። አልገባው ታዲያ እዛ ላይ ጀስቱ ላይ አመነጋገር አይ እንደዚህ እንደዚህ ያለ አታደርጉ እንደዚህ እንደዚህ ደሞ መምከር ደሞ ጥሩ ነው። ሰው እኮ እንደዚህ የተናገረ ነው። ባኮ ጋባ ቲጂ እንደ አነባች እስኪ በቃ አነባች ቲጂ ራሷ እኔ በኔ ምክንያት ነው የመጣኸው ይቅርታውላ አለች ማለት ነው። ይቅርታ በእኔ ምክንያ- በጣም ነው ያለቀሰችው እንዴ ይሰማሻል እኮ እንደ ሰው ይሰማሻል አይደል ወንድማዊነት ብሎ መቶ ይሄ ልጅ የሆነ ነገር ሲጀመር መጀመሪያ ያነበበውን ግጥም እኮ በደንብ መስማት ነው ከመወሰንሽ በፊት ገስት ላይ ወጥተሽ ትክክል አይደለም ከማለትሽ በፊት ይሄ ልጅ ምንድን ነው ያለው ብለሽ ማገናዘብ አለብሽ ሁለት የለክተሽ ነው ሶስተኛውም ቆርጩ እንጂ አንድ የለክተሽ ትክክል ነው ብለሽ ከቆረትሽ እኮ ትሳሳች ያለሽ አይደለም እነዚህ ደግሞ ለምን ይደረጋል? ለምን እንዴ! ሲጀመር ያል ነው እኮ ትጋብዘንላለ ስንለው ብሩኬን አግኝቼው አብረን ቶቶት ምግብ ቤት ክትፎ ቤት ነው ምናምን ጋብዛለሁ ነው ያለው እንጂ እጋብዛት አለውም አላለም ብቻዋን። እነሱ ግን እያሉ ያሉት እንደዛም ነው። ለምን እንዴ! አሁን መስማት አለብን። ለብሩክናት ግድ ማለት ያለ እንዴ ግጥም ይለብላል እንደዛ ማለት ነው። ኤዴን አይ ከታች አለው እኮ እኔ እኮ መቶ ጊፍት እኮ ሰጥቸዋለሁ ደስ ግጥሙ ማለት ነው እኔ

ወገጫቸዋል እንዴ? እንኳን አይደል ማንም ሰው ማንም ሰው በስልኩ ማንም ሰው በስልኩ ማንም ሰው በስልኩ ሰብስክራይብ ማድረግ ይችላል፣ መቀበል ይችላል፣ ላይክ ማድረግ ይችላል። እኔም ሰብስክራይብ ማድረገው አንዴ ነው አይደል? ሁለት ስልክ ካለኝ ሁለት ነው። ላይክ ማድረገው አንዴ ነው ወይ ሁለት ነው፣ በሌላ በተለያየ ስልክ ነው። ይሄንን ልጅ ይሄንን ልጅ አትከታይ አንልም፣ አትከታል ብለን እንላለን እንደኛ እንላለን እንደ መብቱ ነው። ይሄ እኛ ብቻ ነን እንደ እነዚህ ልጆች የምናሳድጋቸው? ከኛ እኮ የበላለጡ ገስት ላይ ብቻ ስለምንወጣ ነው። እንደ ከኛ የበላለጡ እኮ ኦዲንስ አላቸው። ገስት ላይ ወጥተው የማይናገሩ ትላልቅ ኦዲንሶች አላቸው። ትላልቅ ከተማ ላይ የሚኖሩ ኦዲንሶች አላቸው። እነሱ እንዴ እኔ እኛ ሲጨመር ክፋት ሲወራ፣ አረ ዛሬም ሰው መርጨ ነው የምገባው፣ ከአሁን በኋላ ነገም ሰው መርጨ ነው የምገባው። በእውነት ነው የምላችሁ፣ እኔ ሰከንድ አልቆይም ግንባሽ ሰዓት እኳ አልቆይም፣ ሰው ቤትም ግን ይሄ ነገር በጣም እቃና የድንግል ማርያም ልጅ አንቺም ማሰብ ያለብሽ አስቢ። የድንግል ማርያም ልጅ ማስተዋል ያለብሽን ነገር አንቺም አስተዊ። ግጥምጥልን አላለም አላለም። ልጁ ወኪሄ ወኪ ያወራለው ነው ያለው። ድንግል ማርያም ከተማርሽ አስሬ አስሬ አስተውለሽ ግጥሙ ስሚ። ከቻልሽ ነግር ነገር አታንብብ። ይሄ ታያቸው የፈለጉትን እጃቸው ሲደክማቸው ይተዋል ይተወታል። አ እንደፈለጉ ያስቡ መብቱ ነው መብታችን ነው። በቃ በምንም ማድረግ በስልካችን ነው ሁሉን ነገር የምንከታተለው፣ በስልካችን ነው የምናደርገው። እኔ ሰብስክራይ አንድ ስልክ ነው ያለኝ አይደል? አንድ ሰብስክራይብ ነው አንድ ላይክ ነው። ሰላሳ ደቂቃ ቪዲዮዋቸውን አያለው እመለከታለሁ። ሌላ የሚያገባው ሰው የለም። በእኔ ይሄ ነው አመለካከቴ። ምክንያቱም እኛ ፎሎ አስደርግልን ማለት ነው ሰብስክራይብ አስደርግልን ያልነው ተጫዋች ነው ልጁ። አዎ ተጫዋች ነው፣ እግር ኳስ ተጫዋች፣ የአዳማ እግር ኳስ ተጫዋች ነው ልጁ። አዎ ሰብስክራይብ፣ ጓደኞችም ካሉ ቅባክ አስደርግልን ብለን ነው ሼር አድርግልን ብለን ቪዲዮ ላይ እንትን ላይ ገስት ላይ ወተን ያሳየ ነው። እነማን እንደሆኑ እንኳን እኮ አያውቅም። አብሮ ይሰራል። ሄድ ያሉ አየር መንገድ ላይ በአየር እኛ ብቻ ነን ደጋፊ፣ እኛ ብቻ ነን ደጋፊ አሉ። አፉዘን ነው። በቃ ለካ እዚህ ያለው ሁሉ አላራ ይቅርታ፣ ማዚ፣ እኔ ይሄን አልሰማሁም ምንም እንደውም በቀድም ነው የመጣው እንጂ እንትናም ጋር አይደለም የመጣው። ቲጂ ማነው ቲጂ ጋር አይደለም ነበር የመጣው፣ ለብቻው ነበር እንደገና የመጣው። ለእንትና ለመርካቱ አንዳርህ ምናምን እያልን እያሾፍን ነው ከዛም በኋላ መጨረሻ ለመዓዛትን ለማስረዳት ነው። እኔ ለሌላ አይደለም። መአዝዬ ስለምትጨናነቅ እሷ በዚህ ምክንያት ነው። እንሱ ልጅ ያለው ክብር ያለው ሰውዬ ነው። እኛ አክብሮን ስለተቀመጠ ራሱ በጣም ነው የምናመሰግነው። አሁንም ነገም ዛሬ የማመሰግነዋለው። ዛሬም ይገባል። መአዝዬ እንድትመጪ እኔ ለወንድ የሚያስገጥባለው። ለሃይንዬ ደግሞና ለብሩኬ ይሄዳል ቤታቸው አብረው ይገጥምላቸዋል። እንግዲህ ፈንዱ ልጁ እኔ አንቺ ደግሞ ሳታየው ነው እንደምትሄጂ። ዱቄት ደግሞ የእነሱን ላንቺ ላይ እንዳልወጣ ማዚያ አርፈሽ እንደ የማይመስል ነገር አንቺ ገዝት ከፍተሽ ውጤት ያለሽ እንደ የማይመስል ነገር ነው